ከልዑል እግዚአብሔር ፍጹም ሰላም ይደረግልን። ቃላት የነፍስን ምስት ይገልጣሉ። ዘነታም የመንፈስን ቋንቋ ይናገራል። ከመንፈሳዊ ጉዞ ከጸጥታና ከተረካ ጋር ለመጓዝ እንኳን በደህና መጡ። ዛሬ የሚቀርብላችሁን ግጥም በእርጋታ እንድትከታተሉ በአክብሮት ጋብዛለሁ። ምን የጠጣለ ሰው ካፈር አመጅቼ ፊያልኩበት ሸክላ ደጋግሞ አሳዘነኛ፣ አደራ እየበላ ገላይነ ለሽንካር ሰውነቴ ላሳር ስለ እርሱ ፈትቼ ማይ ህይወት ሰጪው መራራ ጠትቼ ስለ እርሱ ነውፁ ህመሙን ታመሜ ድካሙን ደክሜ፣ ህይወትን ሰጠሁት በፈሰሰው ደሜ ግን አልሆነለትም ግን አልሆነለትም፣ አሁንም አልጸና ጭንቀት ያባዘነ ሆኗል በከንካና ከብርሃን ጽልመትን ከሕይወት ሞት ወዶ ከፍቅር ከሰላም ልጥላ ጎብድዶ ከእኔ ጥሪ ይልቅ የእባብ ድምፅ ለምዶ በእርሷ ምክር ሐሳብ ተስቦ ተወስዶ የነ ፍቅር ገብቶ ለብልጭልጩ ዓለም ተገዝቶ እና ሰግዶ ከእኔ ሂዱ የሚል ይጠብቃል መርዶ። ሜን በበደለኝ እኔኑ ብክሰው ከሞት ጽዋ ወዲያ ምን ልጠጣለሰው? የሞት ሞትን ልሽር ከክብሬ ወርጄ ሥጋውን ለብሼ በባሪያ መልኬ ሄጄ ልብሴን ተገፍፌ ብዙ ተገርፌ አጥንቴ ተቆጥሮ ገጼ ሁሉ ጠቁሮ ወዚያ አልቆ በስቃይ እንደምግባት ይታይ እንደሚታረድ በግ ለሞት ተነድቼ ማየ ሕይወት ሰጪ መራራ ጠጥቼ ሕመሙን ታምሜ ድካሙን ደክሜ ሕይወትን ሰጠሁት በፈሰሰው ደሜ። ግን አልሆነለትም አሁንም አልጸና ጭንቀት ያባዘ ነው ሆኗል በከንካና እኔን በበደለኝ እኔን በበደለኝ እኔን ውብክ ሰው ከሞት ጽዋ ወዲያ ምን ልጠጣ ለሰው የደም ላብ እስኪያልበኝ ሰው ውድቅ ስነሳ በነዛ ጭካኔ በመስቀሉ ሸክም ስጨነቅ ስወሳ የጅራፉ ብዛት የጅራፉ ስለ ሥጋዬም ቦጭቋ ጥንቴ ሲገልጠው የሽንካሩ ጋት የሽንካሩ ሲቃና ላይም በጥብጦ ልብ ውስጤን ሲያውከው። በመገረፍ ቁስል የወደቀ አዳምን በደሜ ላነሰው፣ በመገረፍ ቁስል የቆሸሽ አዳምን በደሜ ላነሰው። በመንጥማዝ ድርቀት መብላቱ ይሻልኩለት፣ ለእጅና እግሩ ቅጥፈት ተሸነከልኩለት። በጦር ተወግቼ በአክሊሶክ መሰቅዝ ተይዤ ዋልኩለት። እርሱ ግን እርሱ ግን ረስተውት ዳግም በእግሮ ሂዶ የከፈልኩለትን የፍቅር ሕይወት ክዶ፣ ከብርሃን ጽልመትን ከሕይወት ሞት ወዶ ሂዱ ከኔ የሚል ይጠብቃል መርዶ። እኔን በበደለኝ እኔን ውብክ ሰው ከሞት ጽዋ ወዲያ ምን ልጠጣ ለሰው? ቢጠፋብኝ አዳም አንኳኳ ውስደጁን ቢታመን ቢቸግር አረንኳ ውስጥ ገብቶ ቢጮህለ ወዳጁ የንን ሰው ላኩለት ድንገት ቢሰድጁን አሻፈረኝ ብሎ በጉልበቱ ታምኖ ለመውጣት ሲጣጣር በትቤተ ጀግኖ አቅሞን የወቅብዬ ሌላ ሰው ላኩለት ትንሽ ብላቴና ተሳልቆና ፊዞ በታናሽነቱ ላቀው እንደገና። በዚህ ሁሉ ድካም በዚህ ሁሉ ድካም በራስ ተመክቶ እርሱን ብቻ ወዶ በእርሱ ጽድቅ ትምክት የእኔን ድምፅ ክዶ ትህትናን በትዕቢት አሽቀንጥሮ ሰዶ ራስን በመካድ የሚገኘውን ክብር በሌላ ተክቶ ከሌላ ተላምዶ ሂዶ ከእኔ የሚል ይጠብቃል መርዶ። እኔን በበደለኝ እኔኑ ብክሰው ከሞት ጽዋው አውዲያ ምን ልጠጣለ ሰው በመቅበዝበዝ ብዛት ሊናው ሲጨልም በመዋተት ብክነት መንፈሱ ሲዳከም በዚች ዓለም ጣጣ ቅስሙ ሲቀለጠም በመንፈስ ቅዱስ ኃይልን አድሰው ላኩለት። ልቡናው ጨልሞ መንፈሱ ተዳክሞ ሊታከም ሲጣጠር ዳግም አገኘውት ስብርብር ወቶ በመንፈሱ ደግሞ ፍርሃት ዙሪያውን ወሮት በጽቅ ሸምቆ ፈራታዋ እያለ ልቡን ለመፈተሽ ሊነውን ጨምቆ አቤቱ የሚል ቃል ለማውጣት ሲታጣር ራሱን አወርዶ ማረኝ የሚልን ቃል ለማውጣት ሲቸግር ተንገዛ ግዞ ሂዶ ከቤት የደጃፍ ላይ ቢወድቅ ባካሉ መንፈሱ ተይዞ በጠላት ብላጣ መንፈሱና ነፍሱ ፍጹም ስለዛሉ በልቡ መውደቅና አላውቅበቱ ለመንፈሱና ካሉ ሳይሰናሰሉ ወጥቶ እንዳይቀርብ ልክ ብርቱ የሕይወት መልአክ የነፍሱ መጎስቆል አካሉን ገትሮ ከተትና ርቆት ሲጨነቅ ሲጠበብ እንደ አካሉ ሁሉ መንፈሱን ያርቃት አልሆንን ለሃለው የልቡናው ትቢት ቢይዘው ሰቅዞ ጉልበቱ ሲታዘዝ ልቡ ግን ደዝዞ እኔን በበደለኝ እኔን ውቅ ሰው ከሞት ጽዋ ወዲያ ምን ልጠጣ ለሰው? መካሪ አስመካሪ አስታዋሽ ልኬለት

በነጋ በጠባ ከጽድቅ ይልቅ ለአጢአት ገብሩ ከዋል በቤቱ ስመክረው በውሎ ገስጬ በኑሮ ሳዘክረው ከመጸጸት ይልቅ በኑሮ ልማድ ውስጥ ተጠቅልሎ ነግዶ ነገ ነገ እያለ በአጢአት ሾተል ውስጥ እርሱ ራሱን ወቅቶ ከጽድቅ ተሳዱ ለመመለስ ጊዜው እንደማይሆን ቢሆን ሽራውም ገብቶ ሰዓቱም ረፍዶ ያ የህይወት ዘጃፍ በጽኑ ተዘግቶ በክብሩ ውደትን መዋረድን ፈቅዶ ከጽድቅ ፍሬ ይልቅ ለኃጢአት ፍሬ ሰግዶ ከዘላለም ደስታ ከሕይወት ሞት ወዶ ከኔሄዱ የሚል ይጠብቃል ምርዶ። እኔነ በበደለኝ የኔኑ ሰው ከሞት ጸዋ ወዲያ ምን ልጠጣለ ሰው? ካፈር አበጅቼ እፍ ያልኩበት ሸክላ ደጋግሞ አሳዘነኝ አደራ እየበላ ገላይን ለችንካል ሰውነቴን ላሳር ስለ እርሱ ሰጥቼ ማዬ ሕይወት ሰጪው መራራ ጠጥቼ ስለ እርሱ ኔው ጾሜ ህመሙን ታመሜ ድካሙን ደክሜ ሕይወትን ሰጠውት በፈሰሰው ደሜ። ግን አልሆነለትም አሁንም አልጸና ጭንቀት አማዘነው ሆኖ አልበከንካና ከብርሃን ጽልመትን ከሕይወት ሞት ወዶ